ያለ መንፈስ ቅዱስ እርዳታ ኢየሱስ ጌታ ነው ማለት ስለማይችል፣ አይ ኢየሱስ ጌታ መባል የለበትም ካለ ከመንፈስ ቅዱስ ውጭ ያለውን መንፈስ የተቀበለ ሰው መሆኑን በዚህ ማረጋገጥ እንችላለንና ወደ እውነተኛው መንፈስ እንድትመጡ ጥሪ እናቀርብላቸዋለን። ቆሮንቶስ 12 ቁጥር 3 ላይ በመንፈስ ቅዱስ ካልሆነ በቀር ኢየሱስ ጌታ ነው ሊል አንድ እንኳ እንዳይችል አስታውቃቸዋለሁ። ቅዱሳን ኢየሱስ ጌታ ነው ማለት ራሱ የምትችለው በመንፈስ ቅዱስ ምንድነው? እርዳታ ነው። ያ ማለት ግን አሁን ያላመነውም እኮ የሆነ ቦታ ላይ ሆነ ኢየሱስ ጌታ ነው በእኛ ላይ ያሾፍ ስል እንደዛ ይላል። ኢየሱስ ጌታ ነው። ኢየሱስ ኢየሱስ ጌታ ነው። ሰው ሁሉ ጥቅስ ላይ ትምህርት ላይ ወይም ስብከት ላይ ኢየሱስ ጌታ ነው፣ ኢየሱስ ጌታ ነው የሚለውን ቋንቋ ጥቅስ ማሳመሪያ፣ ስብከት ማሞቅያ አድርጎታል። አይደለም በዛ ሰዓት ላይ ይሄ መልእክት በተጻፈበት ሰዓት ላይ በተለይ ከመቶ ዓመተ አመተ ምህረት እስከ 313 እስከ 313 አመተ ምህረት ድረስ የመጀመሪያዋ ዘመን ቤተ ክርስቲያን ላይ ያሉ ቅዱሳን ኢየሱስ ጌታ ነው የሚለውን ቋንቋ ባንደበታቸው ከተናገሩ ቀጥታ ለሞት የሚዳርግ ቄሳር ዲዮስ ነው ወይስ ኢየሱስ ነው ዲዮስ ቄሳር ነው ጌታ ወይስ ኢየሱስ ነው ጌታ ቄሳር ጌታ ነው፣ ቄሳር ዲዮስ ነው እየተባለ ባለበት ሰዓት ላይ ኢየሱስ ክርስቶስ እርሱ ጌታ ነው፣ የህያው እግዚአብሔር ልጅ ነው የሚለው ቋንቋ ኢየሱስ ጌታ ነው ማለት ከቻልክ በዛ በሚያስገድልበት ሰዓት ላይ ሁሉንም ይሰበስቡና ኢየሱስ ጌታ ነው በል፣ ወይም ደሞ ቄሳር ነው ዲዮስ በል። አይ ኢየሱስ ጌታ ነው ካልክ ትያዛለህ ኢየሱስ ጌታ ነው ስትል፣ ይሄ ክርስቲያን ነው፣ የዛ መሲህ ተከታይ ነው፣ የዛ አሳሽ ተከታይ ነው እየተባልክ ትለቀማለህ። ቀጥታ ከፊት ለፊት ምንድን ነው የሚጠብቅህ? ሞት ነው የሚጠብቅህ። ስለዚህ እንደዚህ ለሞት የሚያጋልጥ ሁኔታ ውስጥ ሆነ አደጋ ባለበት ሰዓት ላይ ህይወትህ እንደሚጠፋ እንደምትገደል እያወክ ኢየሱስ ጌታ ነው፣ እርሱ የህያው እግዚአብሔር ልጅ ነው ማለት ከቻልክ፣ ይሄ በራስህ ችሎታ ሳይሆን በማን እርዳታ ነው በመንፈስ ቅዱስ እርዳታ ነው ማለቱ ነው እንጂ ዝም ብሎ በየሰፈሩ ኢየሱስ ጌታ ነው ስላለ እውነት መንፈስ ቅዱስ ነው የረዳው ማለት አይደለም። ጥቅስ ማሳመሪያ፣ ስብከት ማሞቂያ ክፍል አይደለም። በዛ ሰዓት ላይ ግን ኢየሱስ ጌታ ነው ካልክ ቀጥታ ወደ ሞት ነው የምትሄደው። ሞት ፊትለፊት ሆኖ ከበው ይዘውክ የቄሳር ወታደሮች የሮም ወታደሮች ከበው ሰይፍ እያየ ሊገድሉህ እንደሆነ እያወቅ ኢየሱስ ጌታ ነው ማለት ከቻልክ እሱ በመንፈስ ቅዱስ እርዳታ ነው። ስለዚህ በመንፈስ ቅዱስ ካልሆነ በስተቀር ኢየሱስ ጌታ ነው ሊል የሚችል ማንም የለም የሚለው በእንደዛን አይነት ሁኔታ ውስጥ ለነበሩ ክርስቲያኖች ነው። አሁንም በዚህ ዘመን እንደዚህ አይነት አጋጣሚዎች ከተፈጠሩ ተከበን፣ የሌላ ሃይማኖት ሰዎች ከበው ሊያጠፉን ገጀራ፣ ቆንጨራ ምናምን ነገር ይዘው ሊያቃጥሉን የሆነ ነገር ይዘው አፍንጫችን ላይ ሞት ደርሶ ኢየሱስ ጌታ አይደለም ብለካድ ፣ አለበለዚያ ሞት ነው የሚጠብቅ ሲሉ፣ ኖ አልክደው፣ አልክደው፣ ኢየሱስ ጌታ ነው፣ እሱ በስጋ የተገለጠ አምላክ ነው፣ የሕያው እግዚአብሔር ልጅ ነው፣ ቢሞትም ከሙታን መካከል በሦስተኛው ቀን ተለይቶ የተነሳ ነው፣ መዳን በሌላ በማንም የለም የምትል ከሆነ አንተ ወንድሜ በዛ ሰዓት በማን እርዳታ ነው እንደዛ ያልከው? በመንፈስ ቅዱስ እርዳታ ነው በመንፈስ ቅዱስ እርዳታ ነው።